ቃል ስፖርት ዩቲዩብ ቻናል ለውድ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮቻችንን ከሀገር ቤት እስከ ባህር ማዶ ማለት ነው ለሚቀጥሉት ጥቂት ደቂቆች እናስደምጣችኋለን። በእንግሊዝ ፕሪሚየር ሊግ በርከት ያሉ መርሃ ግብሮችን ተመለከትን። በተለይም በፕሪሚየር ሊጉ ዋንጫውን ለማንሳት በሚደረግ ፉክክር፣ ቶፕ ፎር ለመቆየት በሚደረግ ፉክክር፣ ላለመውረድ በሚደረግ ፉክክር ትልልቅ ጨዋታዎችን አየን። እጅግ በጣም ያልተጠበቁ ውጤቶችንም በእንግሊዝ ፕሪሚየር ሊግ በ28ኛ ሳምንት ጨዋታዎች አየን። በተለይም የኖቲንጋም ፎረስት እና የሲቲ ጨዋታ እንዲሁም የሊቨርፑል እና የሳውዝሃምተን ጨዋታ ተጠቃሽ ትልልቅ ጨዋታዎች ነበሩ። እናንተ የትኛው ስቴዲየም ነበራችሁም? ከውጤቶቹ ጋር በተያዘ የግል መልከታችሁን የሊቨርፑልና የሲቲ ደጋፊዎች ብታጋሩን ደስ ይለናል። በጥንቅራችን የአገር ቤት መረጃ ይዘናል። በአውሮፓ ትልቆቹን ክለቦች እናነሳለን። ማንቸስተር ዩናይትድ በታዳጊዎቹ ዘርፍ እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛል። ሩበን አሞሪም ከዙር ጋር በተያዘ መግለጫ ሰጥተዋል፣ እናነሰዋለን። ቺዶ ኦቢ ማርቲን በአርሰናልና በ ማንቸስተር ዩናይትድ በኩል ውዝግብ ሆኖ ቀጥሏል። በጨዋታው ላይ ደግሞ የሚፈጥረው ተጽዕኖ ካለ ሌላ መነጋገሪያ ሆኖ ይቀጥላል። ማይክል አርቴታም ዩናይትድ መጥፎ ሆኖ ከኛ ጋር ግን ብርቱ ነው ብለዋል። ይህንን ነገር አይቻለው ብለዋል። ሁለት መቶኛ ጨዋታቸውን ኦልድ ትራፎርድ ላይ ያደርጋሉ። ለአዲስ ክብሮሰንም ቡድናቸው ዝግጁ የሆነ ይመስላል። 14 ተጫዋቾችን ተቀያይረው በተጫወቱት አርሰናልና ማንቸስተር ዩናይትድ መካከል ትልቁ ጨዋታ ሲደረግ በጨዋታው ዙሪያና እንደዚሁም በቡድን ዜና በርከት ያሉ ጥንቅሮችን ይዘናል። በተለይም አርሰናል ሊያመጣቸው ከሚፈልጋቸው ሰራዊቶች ጋር ያገኘናቸው አዳዲስ መረጃዎች አሉ። በ በፕሪሚየር ሊጉ ክለብ ቼልሲ በኩል በተጫዋቾች ዘንድ ከፍተኛ ቅሬታ እየተፈጠረ እንደሆነ ይታወቃል። ደቂቃዎችን ማግኘት ጉዳይ ላይ በዚህ ጉዳይ ጋር በተያያዘ ኤንዞ ማሬስካ ያነሷቸው ነጥቦች አሉ። ቼልሲ ከሊቨርፑል ጋር አንገት ለአንገት ስለተናነቀበት አንድ ዝውውርም እናነሳለን። ፔፕ ጋርዲዮላ ድል ከሰማ የለም ብለዋል። ቡድናቸው በኖቲንግሃም ፎረስት አሸንቃቂ ሽንፈት ከገጠመው በኋላ እሳቸውም በአንድ ውድድር ዓመት ያጋጠማቸው ከፍተኛው ሽንፈት ላይ ደርሰዋል። ፕሪሚየር ሊጉ ገና አልተጠናቀቀም። ከ1995 በኋላ ኖቲንግሃም ቁጥር ድል አድርጓቸዋል። የቀድሞ የቸልሲ ተጫዋች ካልም ውድሰን ኦደይ ምናልባትም የኤደርሰን ሞራይስን ብቃት ጥያቄ ውስጥ የከተተ ግብ አስቆጥሮባቸውን ድል ያደረጉት በፕሪሚየር ሊጉ ቀጥሎ ከሚደረጉት ጨዋታዎችም ጋር በተያያዘ ተጨማሪ መረጃዎችን እናጋራችኋለን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱ ጥንቅሮቻችን በዚህኛውም የስፖርት የመረጃ ክፍለ ጊዜ ለእናንተ ይደርሳሉ። ቆይታችሁ ከእኛ ጋር እንዲሆን ባክብሮት ጋበዝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን ሰዎችን በሀገር ቤት እንጀምር። የኢትዮጵያ ብሔራዊ ቡድን እንደሚታወቀው የዓለም ዋንጫ የማጣሪያ ጨዋታ አለበት። መጋቢት 12 ይደረጋል በእኛ አቆጣጠር። የኢትዮጵያ ብሔራዊ ቡድን ከግብጻቸው ጋር የሚያደርጉት ተጠባቂ የዓለም ዋንጫ ማጣሪያ የምድብ አምስተኛ ጨዋታን የሚመሩትን ማለቢ ሪፋ ተደርገዋል። ጨዋታውን ሞሪሺያናዊ ዳኛ ፓትሪስ ሚላዛር በመሀል ሜዳ ዳኝነት እንዲመሩት በካፍ መመረጣቸውን ለማወቅ ችለናል። ሞሪሼ ሳዊው ዳኛ ፓትሪስ ሚላዛር የኢትዮጵያና የግብፅ ብሔራዊ ቡድን ጨዋታ ሲመሩ ለመጀመሪያ ጊዜ ነው። ዋና ዳኛው ከዚህ በፊት ስምንት ኢንተርናሽናል የብሔራዊ ቡድን ጨዋታዎችን በመሀል ሜዳ ዳኝነት የመሩ ሲሆን ሰላሳ የቢጫና ሁለት የቀይ ካርድን መዘዋል። ከዋና የመሀል ሜዳ ዳኛው በተጨማሪ የሚመሩት ረዳት ዳኞችና አራተኛ ዳኞችም ከሞሪሺየስ መመረጣቸው ተረጋግጧል። የሁለቱ ብሔራዊ ቡድኖች ጨዋታ የኢትዮጵያና የግብጽ ማለት ነው መጋቢት 12 በእኛ አቆጣጠር 2017 ዓ ም ሞሮኮ ካዛብላንካ ስታድ ላሪብ ዛውሊ ስቴዲየም ላይ ይካሄዳል። የኢትዮጵያ ሶስት ነጥቦችን በመያዝ የምድቡ ሶስተኛ እንዲሁም የግብፅ ብሔራዊ ቡድን በአስር ነጥቦች የምድቡ አንደኛ ሆነው ነው ጨዋታውን የሚያደርጉት ወደ ባህር ማዶ እንሻገር በ ፈረንጆች አቆጣጠር ማርች ኤት የሴቶች ዓለም አቀፍ ቀን ተብሎ ይከበራል። የፈረንሳይ ሊግ በዚህ ሳምንት በሚያደርጋቸው ጨዋታዎች መርሃ ግብሮች ተጨማሪ ሴቶችን መብት ቀንን ታሳቢ ያደረገን መለያ ለብሰው ሲጫወቱ ተመለከትን። ይህንም ተከትሎ ተጫዋቾች የስም መጻፊያ ቦታው ላይ ደብልዩ ኦ ኢኳልቱ ኤምኤኤን ወይም ውመንስ ኢኳልቱ ሜን የሚል ጽሑፍ አስፈረው እንዲጫወቱ ተገልጿል። በሞናኮና ቱሉስም መካከል በነበረው ጨዋታ ጨምሮ አርብ ከነበረው ጨዋታ ጨምሮ ቅዳሜ እንዲሁም ደግሞ እሁድም እንደሚደረግ ተረጋግጧል። እዛው ፈረንሳይን ቆይና በአውሮፓ አምስቱ ታላላቅ ሊጎች ባለፉት ስድስት ጨዋታዎች ላይ ባሳዩት ፐርፎርማንስ ከፍተኛ ሬቲንግ በማግኘት የፓሪሰን ጀርሜኑ ተጫዋች ኦስማን ዴምቤሌን የሚስተካከል የለም። ባለፉት ስድስት ጨዋታ ስምንት ነጥብ ሶስት በማግኘት ከፍተኛውን ድርሻ ይዟል። የቀድሞ ያርሰናል የሆኑ የሞናኮ አጥቂ ሚካብሪዝም ብሪዝም ወደ ስምንት ነጥብ ዜሮ ስምንት በማግኘት ሁለተኛ ላሚኒ ያማል የባርሴሎና ወጣት ተጫዋች 8.03 ሶስተኛው ተጫዋች ነው። ከዛ ሳላ፣ ኢስኮ፣ ጁባላ፣ ክላይቨርት፣ ሴሪዮ ጉራሴም፣ ዲዛይር ዱዊ፣ ዣን ፌሌፕ የማቴ ታያለ እስከ አስረኛ ያለውን ስፍራ ይዘዋል። የተጫዋቹ ግን በተለይ የኡስማን ዴምቤሌ ቁጥር ግን ከፍ ያለ ነው። ምናልባት ፓሪሶች የሚተማመኑበት ስለተማክሰኞ አንፊልድ ለውጤት ይቀይርልናል ብለው ከሚጠብቁት ተጫዋቻቸው አንደኛው ነው። ማድሪድን እናንሳ። ፍሎሬንቲኖ ፔሬዝ የማይረሱት ሰው ናቸው፣ በማድሪድ እግር ኳስ ታሪክ ውስጥ ምንም ጥርጥር የለውም። 78ኛ ዓመታቸው ላይ ደርሰዋል። ፍሎሬንቲኖ ፔሬዝ በማድሪድ የእግር ኳስ ታሪክ ውስጥ ስልሳ አምስት ዋንጫዎችን ወደ ቤርናቢዮ እንዲመጣ ያደረጉ ሰው ናቸው። እንግዲህ እሳቸው ታሪክ እጅግ በጣም አስደናቂ የሚባል ነው። በማድሪድ ቤት የገነቡት አብዮት፣ ሰባት የአውሮፓ ሻምፒዮንስ ሊግ ዋንጫ፣ ስምንት ላሊጋ፣ ስድስት የዓለም ክለቦች ዋንጫ፣ ስድስት ሱፐር ኮፓ ዲ ስፔን ወይም የኢትዮጵያን ሱፐር ኮፓን ሶስት ኮፓ ዴላሬም ስድስት የአውሮፓ ሱፐር ካፕን እንዲያነሳ ቡድኑ ትልቁን ድርሻ ያደረጉ ናቸው። በተለይም በዝውር ፖሊሲያቸው በጣም ይደነቃሉ። ጋላክቲኮን ደግመው ደጋግመው ገንበተውታል። በሪያል ማድሪድ ውስጥ ያልተቋረጠም ከዋክብት ስብስብን በየጊዜው ያስመለክቱናልና እጅግ በጣም አስደናቂ የሚባሉ ናቸው። አንቶኒዮ ሩዲገር በዚህ ሳምንት በሚደረግ ጨዋታ ላይ መገኘቱ እጅግ በጣም አጠራጣሪ ሆኗል። ምክንያቱ ደግሞ ጉንፋን መሰል ህመም እንዳጋጠመው ተረጋግጧል። ስለሆነም በዚህ ሳምንት በሚደረግ መርሃ ግብር ላይ ስለመገኘቱ እርግጠኛ መኮን እንዳልተቻለ ነው ሪልቮ ያስነበበው። ዣቪ ያው ወደ አሰልጣኝነት እንደሚመለስ ተናግሯል። ዋና ዕቅዱንም ይፋ አድርጓል። በዚህ መሰረት ወደ አሰልጣኝነት ስመለስ ማንሳት የምፈልጋቸው ዋንጫዎች አሉ ብሏል። የአውሮፓ ሻምፒዮንስ ሊግ ኢሮን እና የዓለም ዋንጫ ለማንሳት ፈልጋለሁ ብሏል። ያው የአውሮፓ ሻምፒዮንስ ሊግን በክለብ ደረጃ ነው ማንሳት የሚችለው። ኢሮና ወርልድ ካፕን ደግሞ ማንሳት የሚችለው ወርልድ ካፕን የትኛውንም ብሔራዊ ቡድን ይዞ ማንሳት ይችላል። ኢሮን ግን ማንሳት የሚችለው የአውሮፓን ክለብ ይዞ ነውና ምናልባት ቀጣይ ዕቅዱ በአውሮፓ ውስጥ መቆየት እንደሆነ እንደማ ማሳያ ነው። ስለዚህ በቀጣይ የአውሮፓ ሻምፒዮንስ ሊግ መሳተፍ የሚችል ጥንቅቅ ያለ የአውሮፓ ትለቀ ቡድን ከዛ ቀጥሎ ደግሞ የአውሮፓን ዋንጫና የዓለም ዋንጫ ለማሳካት የሚችል ሌላ የአውሮፓ ግዙፍ ብሔራዊ ቡድን ማሰልጠኑ እንደማይቀር ነው። ፋብሪዞ ሮማኖ ከዚህ አሰልጣኝ ጋር በተያዘ መረጃን ይዞ ወጣው። በጋዜጣ መግለጫው ላይ በባርሴሎና የነበረኝ ታሪክ እጅግ በጣም ጥሩ የሚባል ነው ብሎ ገልጾታል። ራሱ ዣቪ እንደ ምክንያት ያነሳው ደግሞ በባርሴሎና የእግር ኳስ ታሪክ ውስጥ መጥፎ ወቅት ነበረ፣ ወይም መጥፎ አጋጣሚ ነበረ። እንዲሁም ከሚሊኒየሙ ጅማሬ በኋላ ያየነው መጥፎውን ባርሴሎና ነበረ። በዛ ቡድን ውስጥ ግን ዋንጫዎችን አሳክተናል። ለእኔ የባርሴሎና ቆይታ በጣም ጥሩ ነበረ። እንደ ግል የሰሯቸው ትልቅ የሚባሉ ስህተቶች ነበሩ ብሎ አምኗል። በተለይም የመሃል ሜዳ ክፍሉን ያሰባጠረበትን መንገድ በጣም ደካማና ስህተት የተሞላበት ነበር ብሎታል። ከባርሴሎና ጋር በተያያዘ ዋንጫውን መወሰን የሚችሉም ተጫዋቾች አሉ። አሁን በትውልዱ በተለይም በባርሴሎና ትውልድ እጅግ በጣም ደስተኛ ብሎ እንደ ፌርሚን፣ እንዲሁም ላሚን ያማል፣ ፓው ኩባርሲ፣ አሌሃንድሮ ባልዴን የመሳሰሉ ተጫዋቾችን ካነሳ በኋላ በነኚ ተጫዋቾች እድገት በጣም ደስተኛ ነኝ፣ የወደፊቱን ባርሴሎና በእነሱ ውስጥ ማየት ይቻላልና እነሱ በጣም አኩርተውኛል፣ እነኚ የላማሽያ ታዳጊዎች ብሏል። ስለ ወቅቱ ባርሴሎና ሲያነሳ ባርሴሎናዎች። በቀጣይ ደግሞ በጁሊየስ ኮንዴ ጉዳይ ላይ ያው ኮንትራቱን ካራዘሙለት በኋላ አሁን ደግሞ አማራጮችን እያዩ ነው ተብሏል። በተለይም በሚቀጥለው ውድድር ዓመት በርካታ መርሃ ግብሮች መኖራቸውን ተከትሎ በባርሴሎና በኩል ሁለተኛ የመስመር ተከላካይ ወደ ቡድኑ ማምጣት ይፈልጋሉ። የቀኝ ተከላካይና ከኩንዴ በተጨማሪ ይህንን ለማድረግ ስራዎችን እየሰሩ እንደሚገኙ ፋብሪዞ ሮማኖ የፊት ገጹ ላይ ይዞት ወጥቷል። ስለሆነም ጁልስ ኮንዴን የሚያግዝ አንድ የቀኝ ተከላካይ ማምጣት ይፈልጋሉ ተብሏል። አልሂላሎች ደግሞ 100 ሚሊዮን ሮ ለባርሴሎና ባለፈው ክረምት አቅርበው በው ለራፊኒያ ለራሱ ደግሞ በዓመት 15 ሚሊዮን ሮ የሚያስገኝለትን ደሞዝ አቅርበውለት ነበረ። መረጃው የሪልቮ ነው። ምናልባት የአልሂላል ጥያቄ ባለፈው ክረምት ውድቅ ሆኖ ነበረ። ዳግም ከዚሁ የተሻሻለ ሳምንታዊ የአመታዊ ደሞዝና ለባርሴሎናም ጠቀም ያለ እስከ 150 ሚሊዮን ሮ ለማቅረብ እቅድ መያዛቸው እንደዚሁ እየተዘገበ ይገኛል። ባለፈው ክረምት ኒኮ ዊሊያምስን እንደዚሁ ከአትሌቲኮ ቢልባኦ ለማምጣት ባርሴሎናዎች ብዙ ጥረት አድርገው ነበር። እንደውም ላሚን ያማል ራሱ እንዲቀላቀል ብዙ ግፊት ሲያደርግበት የነበረ ተጫዋች ነው። ተጫዋቹ ግን አልፈረመም ነበር። በወቅቱ ዘንድሮ ምናልባትም ከዚህ ባርሴሎና ጋር መሆንን ይመኝ እንደነበረ ተጠይቆ ነበረ ኒኮ ዊሊያምስ አትሌቲኮ ቢልባው ለኔ ልክ እንደ ቤተሰብ ነው። በክለቡና በተጫዋቾቹ መካከል ያለው ቦን እጅግ ከፍ ያለ ነው። ስለዚህ አሁን በዚህ ባለውበት ክለብ ደስተኛ ነኝ። እንደዚህ አይነት ሁኔታን በሌሎች ክለቦች አላገኘውም። አሁን ባለው ሁኔታ ደስተኛ ነኝ። በውሳኔ ምንም የተጸጸትኩት ነገር የለም ሲል ሀሳቡን አጋርቷል። ዩቬንቱሶች በቀጣይ እንግዲህ ራሳቸውን ወደ ዋንጫ ተፎካካሪነት ለመመለስ ተጫዋቾችን ማምጣት ይሻሉ። እዛው በሴሪ ውስጥ ጠንካራ የሆነውን ቡድን ውስጥ የሚጫወቱትን ሶስት ውስጥ የአንድ ክለብ ተጫዋች ደግሞ ይፈልጋሉ። እነ ይህም የአታላንታ ተጫዋቾች ናቸው። በአታላንታ ውስጥ አስደናቂ ጊዜን እያሳለፉ የሚገኙት ኤደርሰን ኤድሞላሉ ክማን ና ሚቴሮዊቲጌን እነይህን ሶስት ተጫዋቾች ሁኔታ ዩቬንቱሶች እየተከታተሉ ነው። መረጃውን ይዞት የወጣው ጋዜጣ ዴሎ ስፖርት ነው። ውድ ቤተሰቦቻችን ቃለ ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው መረጃዎቻችን እንሻገር። እሁድ የሚጠበቁ ቀሪ ጨዋታዎች አሉ። ከቅዳሜ ጨዋታዎች በኋላ ቶትናም ከበርንመውዝ የሚያደረጉትን ጨዋታ 90 ሚኒት ጨዋታ ሁለት ለሁለት ይጠናቀቃል ብለዋል። ቼልሲ ከሌስተር ሲቲ ሌላኛው ተጠባቂ እሁድ ጨዋታ ነው። ቼልሲ ሶስት ላይ ሌስተር ሲቲን ያሸንፋል ብለዋል። የ90 ሚኒት ሌላኛው ግምት የሳምንቱን ታላቁን ጨዋታ ኦልትራፎርድ ላይ ማንችስተር ዩናይትድ ከአርሰናል ሲያደርጉ አርሰናል አንድ ላይ ባዶ ያሸንፋል ብለዋል። መንዳ ዩናይት ፉትቦል ዌስትሃም ዩናይትድ ከኒካስል ዩናይትድ የሚያደርጉትን ጨዋታ አንድ ላ አንድ ብለዋል። መረጃዎቻችን ይቀጥሉ በፕሪሚየር ሊጉ ኒካስል ዩናይትድ በቀጣይ እንግዲህ የ አሌክሳንደር አይሳክን ሁኔታ እርግጥ ስላልሆነ ተተኪዎችን በማፈላለግ ላይ ነው። የጀርመኑ ተነባቢ ጋዜጣ ቢልድ የኒካስል ዩናይትድ መልማዮች በተለይም የአይንትራክ ፍራንክፈርቱን የፊት ሰር ተጫዋች ሂጎ ኢኪቲኬን እየተመለከቱት ነው ብለዋል። ምናልባትም ይሄ ላርሰናል እጅግ በጣም ጥሩ የሚባል መረጃ ይመስላል። ተጫዋቹን ከማንኛውም አጥቂ አስቀድመው እንደሚፈልጉት ይታወቃል። አሌክሳንደር አይሳክንና ኒካስሎች ካሁኑ ተጫዋቾችን ማፈላለግ ጀምረዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በ28ኛ ሳምንት ሲቲ ግራውንድ በጀመረው የመክፈቻው ጨዋታ እንጀምር። ያልተጠበቀ ውጤት ነው። ማንችስተር ሲቲ አንድ ለባዶ በሆነ ውጤት ተሸንፈዋል በኖቲንግሃም ፎረስት። ብቸኛዋን ግብ ካሉም ሁድ ሰነ ኦዶ ያስቆጥሯታል። እጅግ በጣም አስደናቂ ግብ ከጊብስ ዋይት ከመጣለት በኋላ ድሪብል እያደረገ ሳጥን ውስጥ ከገባ በኋላ ነበረ። ምናልባትም የደርሰን ሞራይስን በብዙም የሚያስወቀስ ግብ ከጠባብ አንግል ላይ ያስቆጠረበት። ሲቲ በውድድር ዘመኑም ዘጠነኛ ሽንፈታቸውን አስተናግደዋል። ግብ ማስቆጠሩን ሲቲ 47 ላይ ቆሟል። በሁለቱ ክለቦች መካከል ያለው የነጥብ ልዩነትም ወደ አራት ከፍ ብሏል። ቀጣይ ቅዳሜ ማንቸስተር ሲቲ ከብራይተን እንዲሁም ኤፕሲ ሽታውን ከኖቲንግሃም ፎረስት ጨዋታቸውን ያደርጋሉ። ኖቲንግሃም ፎረስት በዚህ ዓመት በሜዳው በሲቲ ግራውንድ ከታላላቅ ቡድኖች ጋር ባደረጋቸው ጨዋታዎች ጥሩ የሚባል ውጤትም አለው። ኖቲንግሃም ፎረስት በዘንድሮ የውድድር ዘመን ከሊጉ መሪ ሊቨርፑል ጋር አንድ ለአንድ፣ ማንቸስተር ሲቲን አንድ ለባዶ እንዲሁም ቶትናም በተመሳሳይ አንድ ለባዶ እንዲሁም ካርሰናል ጋር ዜሮ ለዜሮ በሆናቸው ውጤት ተጠናቆ ነበረ አሰልጣኙ ሳንቶሎ ስፕሪንቶ ሳንቶስ ቡድን በጨዋታው የተቆጠረበትም አንድ ግብ ብቻ ነው በነ ቶፕ ሲክስ ክለቦች እሱም በሊቨርፑል ኖቲንግሃም ፎረስት በማንችስተር ሲቲ ጨዋታ ላይ ሲቲን ከ30 ዓመት በኋላ ለመጀመሪያ ጊዜ ያሸነፈበትንም ውጤት ነው እንደዚሁ ማስመዝገብ የቻለው ታዲያ ከጨዋታው መጠናቀቅ በኋላም አሰልጣኝ ጆሴፍ ፔፕ ጋርዲዮላ ካልተሻሻልን ድል ከሰማይ ወርድም ለኛ ሲል ብለዋል። የማይስር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው ለማሸነፍ የተሻለ መንቀሳቀስ እንዳለበት ገልጸዋል። ድል ለማሳካት የተሻለ መንቀሳቀስ አለብን ያሉት ፔፕ ጋርዲዮላ ለማሸነፍ መንገድ መፈለግ አለብን፣ ካልሆነ ከሰማይ ወርዶ ድል አይመጣም ብለዋል። አሁን ቀጣይ ዓመት በሻምፒዮንስ ሊግ ለመሳተፍ አስር የፍጻሜ ጨዋታዎች አሉን ሲሉ ከሽንፈቱ በኋላ ተናግረዋል። ማይስር ሲቲ ለመጨረሻ ጊዜ ካደረጋቸው ያለፉት ሰላሳ ጨዋታ አስራ አምስቱን ጨዋታ ተሸንፈዋል። ሁሉም መድረክ ይህ እጅግ በጣም ከባድ የሚባል ቀውስ ነው ለጆሴፍ ፔፕ ጋርዲዮላ ቡድን። እሳቸውም እንግዲህ ከዚህ ጋር በተያዘ ቡድናቸው መሻሻል እንዳለበት ጠቁመዋል። ሁልጊዜም ለጊብስ ዋይት ነገረዋለሁ ብሏል ካሎም ሁድሰን ኦዶይ። በተለይም ኳስን ሲያይ ቀና ብሎ እንዲፈልገኝ ብሏል ከራሱ የሜዳ ክፍል ከተቃራኒ የሜዳ አቅጣጫ ወደ ተቃራኒ የሜዳ አቅጣጫ ያሻገራት ኳስ ነበረች እንግዲህ ወደ ግብነት የተቀየረችው። ፔፕ ጋርዲዮላ በጥሩ በዝውውር መስኮት ወደ 200 ሚሊዮን ፓውንድ የሚጠጋን ገንዘብ ፈሰስ ካደረገን በኋላ ድል የሚባል ነገር እንግዲህ በቡድን ውስጥ በአስተማማኝነት ሊገኝ ያልቻለ። ኖቲንግሃም ፎረስቶችም ከሲቲ ጋር ከመጫወታቸው በፊት ባደረጓቸው የመጨረሻ አራት ጨዋታዎች አንድም ጨዋታ አላሸነፉም ነበረ። ሲቲን ሲገጥሙ ግን ቡድናቸው ድል አድርጎላቸዋል። እጅግ በጣም አስደናቂ ገደል ነው ለነሱ። ጨዋታውን በቁጥር እንግለጸው ካልን ራሱ በጨዋታ ደረጃ አንድ ለባዶ ኖቲንግሃም ፎረስት። ግብ ሊሆኑ የሚችሉ ንጹህ ኳሶችን በመሞከር ሲቲ 0 ኖቲንግሃም ፎረስት ኦልሞስት 0 ነጥብ 6 ሁለት ነችን ወደ ግብነት የቀይሯት ሲቲ የተሻለ ኤክስፔክተድ ጎል ሬት ቢኖረውም ግን አላስቆጠራትም። በሙከራ ደረጃ ሲቲ 14 ሞክሯል ኖቲንግሃም ዘጠኝ ኢላማውን የጠበቀ ግን ሲሆን ይገለበጥና ኖቲንግሃም ፎረስት 4 ሲቲ 3 በተቃራኒ ፍጹም ቅጣት ምት ሳጥኑስ ኳስ በመንካት ሲቲ 25 ኖቲንግሃም ፎረስት 18 በኳስ ቁጥጥር ሲቲ 68 ነጥብ 9 በመቶም ኖቲንግሃም ፎረስት 31 ነጥብ 1 በመቶ የማዕዘን ምት ኖቲንግሃም ፎረስት 3 እንዲሁም ሲቲ ሁለት አግኝተው ነበረ። በአጠቃላይ ፔፕ ጋርዲዮላ ዘጠነኛ ሽንፈቱን በፕሪሚየር ሊግ ሲያስተናግድ ከ2019 20 ውድድር ዓመት ሙሉ ሽንፈት ጋር ተስተካካይ ሆኗል። ከዚህ በፊት ለእሱ ከፍተኛ የሚባለውም ሽንፈት 2019 20 ሙሉ የውድድር ዓመቱ 9 ሽንፈት ነበር። ዘንድሮ ግን ገና 10 ጨዋታ እየቀረ ዘጠኝ ተሸንፏል። 2016-17 6 ጨዋታ 2021 ላይ ስድስት ጨዋታ በተመሳሳይ ሽንፈት ገጥሞት ነበረና አሁን በውድድር ዓመቱ ለቶፕ ፎር የሚደረገው ፉክክር ጠንከር እንዲል አድርጎታል። ከሲቲ ጨዋታ ቀጥሎ በጉጉት ሲጠበቅ የነበረው ጨዋታ የሊቨርፑል እና የሳውዛምተን መርሃ ግብር ነበረ። በእርግጥ ለሊቨርፑል ቅድመ ግምቱ ከፍ ያለ ቢሆንም የመጀመሪያ 45 ግን እየተመራ ነበር የወጣውም ከረፍት በኋላ ግን ሲመለሱ ዳርዊን ኑኔዝ እንደዚሁም ሳላ ሁለት ግቦችን አክሎ በፍጹም ቅጣት መስ 3 ላንድ አሸንፈዋል። የሊቨርፑልን የማሸነፈ ግቦች ሳላ ሁለት፣ ዳርዊን ኑኔዝ አንድ፣ ለሳውዛምተን ሶሞል ቦን ነበር፣ ከረፍት በፊት አስቆጥሮ የመሩ የነበረውም። በጨዋታው ላይ ግን ልዩ ክስተቱ የሳላ ጉዳይ ነው። ዘንድሮ እንደ ቡድን ሊቨርፑል፣ እንደግለሰብ ሳላ አመታቸው ነው ማለት ይቻላል። ግብፃዊ ተጫዋች ሳላህ በውድድር ዘመኑም 27ተኛ የሊግ ግቡን አስቆጥሯል። ሳላህ በ243 ግቦች በታሪክ የሊቨርፑል ሶስተኛው ከፍተኛ ግብ አስቆጣሪ በመሆን አዲስ ታሪክ ጽፏል። ሳላህ በሊቨርፑል ታሪክ በአንድ የውድድር ዓመት 43 የግብ ተሳትፎን ያደረገ በታሪክ የመጀመሪያው ተጫዋች ነው። ሌላኛው እጅግ በጣም አስደናቂ የሚባል ቁጥር ነው። በእንግሊዝ ፕሪሚየር ሊግ ታሪክ አምስተኛው ተጫዋች ነው፣ 184 ግቦችን እናስቆጥሯል ከእሱ በላይ ያለው አለን ሽረር 260 ሃሪኬን 213 ዋይኒ ማርክሩኒ 208 አንድሪ ኮል 187 ነው። ያለምንም ጥርጥር ሶስት ጎሎችን ያጣል ተብሎ አይታሰብም። በቀሩት የፕሪሚየር ሊግ መርሃ ግብሮች ኦልሞስት ወደ ዘጠኝ የሚጠጉ ጨዋታዎች ለሊቨርፑል ይቀራሉ። በእነኝ ጨዋታዎች ሶስትና ከዛ በላይ ግቦችን ካስቆጠረ በፕሪሚየር ሊግ ታሪክ አራተኛውም ተጫዋች መሆን ይችላል። ከሰርጆ ኩናጌሮ ጋር ተስተካክሏል። ሌላ በጣም አስገራሚ ቁጥር እንንገራችሁ፣ ከሳላ ጋር በተያያዘ ሳላ ወይ ግብን ወይ አሲስት በማድረግ 14 የመጨረሻ የፕሪሚየር ሊግ 14 ጨዋታዎች ላይ አድርጓል። ያውም በአንፊልድ ነው። ባለፉት 13ቱን ያደረገው ደግሞ በተከታታይ ጨዋታ ላይ ነው። ከዚ በፊት ይህን ያደረጉ ሁለት ሌጀንዶች አሉ። አለን ሺረር ይህንን አድርጓል፣ 13 የግብ አስተዋጽኦን በተከታታይ በ995 96 የውድድር ዓመትና 15 ተከታታይ የግብ አስተዋጽኦን በ996 97 ከዛ በኋላ ቴሪ ዳኒኤል ሆንሪ በአርሰናል መለያ 12 የግብ አስተዋጽኦችን በተከታታይ ጨዋታም 2012 3 ላይ አድርጎ ነበረ። አሁን ግብፃዊ ተጫዋች ይህን ያደረገ በታሪክ ሶስተኛውም ተጫዋች የሆነበትን ነው ማስመዝገብ የቻለው። በአጠቃላይ ደግሞ የግብ ብዛቱን 27 እና 17 አሲስት 44ኛ ነው እና ዘንድሮ በአሲስቱም በግብ ማስቆጠርም በፕሪሚየር ሊጉ የሚስተካከሉ የለም። ያው ሁለቱም ግቦች የተገኙት በ54ኛውና በ88ኛው ደቂቃ ላይ በ ፔናሊቲ ነበረ። የፕሪሚየር ሊጉን ደረጃ ሰንጠረዥ ከተመለከት ነው አሁን አንደኛ ባለው አርሰናልና ሁለተኛ ባለው አንደኛ ባለው ሊቨርፑል እና ሁለተኛ ባለው ባርሰናል መካከል ድፍን አስራ ስድስት ነጥብ ልዩነት አለ በእርግጥ አርሰናል ሁለት ቀሪ ጨዋታ አለው ሁለቱንም ካሸነፈ አስር ነጥብ ልዩነቱ እንደተጠበቀ ይሆናል ለሊቨርፑል ዘጠኝ ያለ ጨዋታዎች ብቻ ይቀሩታል በፕሪሚየር ሊጉ ኖቲንግሃም ፎረስት ድሉን ተከትሎ 51 ነጥብ ላይ ደርሷል እንደዚሁ ማንቸስተር ሲቲ 47 ነጥብ ላይ ቆሟል ቼልሲ 46 ቀሪ ጨዋታ አለው ቼልሲ ሲቲም ሌሎቹም ይቀራቸዋል ሊቨርፑል ብቻ ነው አንድ ቀሪ ጨዋታውን ቀድሞ የተጫወተውና ፕሪሚየር ሊጉ እንደዚህ እንደዚህ እያለ አዋጊነቱ እንደቀጠለ ነው በእርግጥ ዛሬ ብራይተን ፉልሃምን ሁለት ለአንድ

አጥፍቶታል። ከ2018 ጀምሮ አሸንፎት አያውቅም ነበር። ክሪስታል ፓላስ ሴልረስት ፓርክ ላይ ኤፕሲሽ ተሆነን አንድ ለባዶ አሸንፏል። ነኝና ሌሎች መረጃዎች ላይ በስፋት እንመለሳለን። በተለይም የፕሪሚየር ሊግ መረጃዎቹ ውጤቶቹ ላይ ሌሎች አጠር አጠር ያሉ ስፖርታዊ መረጃዎቻችን ደግሞ ይቀጥሉ ውድ ቤተሰቦቻችን። ቼልሲዎች 42 ሚሊዮን ዩሮ የተመደበበትን ዴቪድ ሃንኮን ለማሰረም ከሊቨርፑል ጋር እንግዲህ ከበድ ያለ ፉክክር ውስጥ ገብተዋል። በፌኖርድ ቤት ይገኛል የማል ተከላካይ ቼልሲዎች ይህን ተከላካይ ወደ ቡድን ቡድናቸው ለማምጣት ካለፈው ክረምት ጀምሮ ጥረቶችን ሲያደርጉ ስለተጫዋቹ መረጃ ሲያሰባስቡ ነበር። በርከት ያሉ የዜና ምንጮችም ከሊቨርፑል ከበድ ያለ ፈተና ቢጠብቃቸውም በ42 ሚሊዮን ሮ ግን ዝውውሩን መጨረስ ይፈልጋሉ ተብሏል። ኦማሪ ኬልማን ወደ ልምምድ መመለሱ ተረጋግጧል። ለ192 ቀናትን በጉዳት ምክንያት አልተገኘም ነበረም፣ አሁን ግን ተጫዋቹ ከጉዳት ተገግሞ ልምምዶችን መስራት ጀምሯል። ኤንዞ ማሬስካም ስለ ዲስፕሪ ሀል ሀሳባቸውን አጋርተዋል። በመጀመሪያ አካባቢ ተጠባባቂ ወንበር ላይ መቀመጡንና ብዙ የጨዋታ ጊዜን አለማግኘቱን በተመለከተ ደስታ ይዘኛ አልነበረም። አሁን ግን ቀስ በቀስ የጨዋታ እድሎችን ሲያገኝና እኛንም እየተረዳን ሲመጣ ተጫዋቹ ጥሩ ነገሮችን በሜዳ ላይ ማሳየት ጀምሯል። በኮንፈረንስ ሌግ ጨዋታ የተሰጠውን እድል በአግባቡ ተጠቅሟል ብለዋል። ወደ 65 ሬቲንግ ነበረ በጨዋታው ላይ የተሰጠው። የሩድ ቫኒስትሮይን ቡድን ሌስተር ሲቲን ነው የሚገጥሙት እሁድ። በዚህ ጨዋታ ጋር በተያያዘ ሩድ ቫኒስትሮይ የቼልሲንና የኮፐንሃገንን ጨዋታ እንደተመለከተው ተናግሯል ጨዋታውን ተመልክቸዋለውኝ ስለዚህ የቼልሲን አቀራረብ ሁኔታ ጥራታቸውን ብዙ ነገሮቻቸውን ተመልክቻለሁ በዛ መንገድ ቡድንን አዘጋጀዋለሁ ብለዋል ሩድ ቫን ኒሽትሮይ ሌስተር ሲቲ ከቼልሲ እሁድ 11 ሰዓት ሲል የሚደረግ ጨዋታ ነው አርሰናሎች በጥብቅ የሚፈልጉት አንድ ተጫዋች አለ አሌክሳንደር አይሳክ እንደ አማራጭ ደግሞ ቤንጃሚን ሼሽኮም አለ ታዲያ ኒካስል ዩናይትዶች የኬቴ ኬን ለማስፈረም ፍላጎት ማሳየታቸውን ተከትሎ ምናልባትም የአሌክሳንደር አይሳክን ወደ አርሰናል አሊያም ወደ ሊቨርፑል የማምራት ሁኔታን ፍንጭ የሚሰጥ ብሎታል። ተጫዋቹ ለማስፈረም የአርሰናልን ያክል ፍላጎት ያለው ክለብ አይኖርም። ተጫዋቹ ልቦ ያለው ደግሞ ሊቨርፑል ጋር ነው የሚሉ መረጃዎች እየወጡ ነው። ለማንኛውም ለአርሰናልም ለሊቨርፑልም ጥሩ የሚባል መረጃ ይመስላል። ግን ተጫዋቹ ራሱ መቶ ሀምሳ ሚሊየን ፓውንድ ተለጥፎበታል። አርሰናሎች አሁንም አንድ ያልተዉት ዝውውር እንዳለም እየተዘገበ ይገኛል ያምስ ጉዳይ ነው። ምናልባት 2023-24 የውድድር ዓመት ያሳለፈው ብቃት በባርሴሎና በሁሉም የአውሮፓ ትልቅ ክለቦች እንዲፈለግ ያደረገው ነበር። ዘንድሮ ግን በአትሌቲኮ ቢልባው እያየ ነው ያለው ነው። ኒኮ ዊሊያምስ እንደ ካቻም ነው ጥራት ያለው አልነበረም። አሁንም በውድድር ዓመቱ ላይ ጥሩ የሚባል ሲዝንን እያሳለፈ አይደለም። በግሉ ግን አርሰናሎች አሁንም ዋነኛ ኢላማቸው ሆኖ እንደቀጠለ ነው እንደዚሁ ፋብሪዞ ሮማኑ ያስነበበው። አርሰናል ከማንቸስተር ዩናይትድ አስራ አራት ተጫዋቾች ለሁለቱ ክለቦች ተፈራርቀው ተጫውተዋል። የቅርብ ጊዜውን እንኳን ብናነሳ ሄነሪክ ሚኪታሪያን፣ አሌክሲ ሳንቼዝ፣ ሮቢን ቫን ፐርሲ እና ዳኒ ዌልቤክን መጥቀስ እንችላለን። ተቀይረው ከተጫወቱት ተጫዋቾች ኦልትራፎርድ ላይ በዚህ ሳምንት በ28ኛ ሳምንት ተጠባቂ ጨዋታ ያደርጋሉ። አርሰናል ይህንን ጨዋታ ድል ካደረገ በእንግሊዝ ፕሪሚየር ሊግ ታሪክ ዩናይትድን በተከታታይ አምስት ጊዜ ያሸነፈ ብቸኛው የፕሪሚየር ሊግ ክለብ መሆን የሚችልበት ነው። ማይክል አርቴታ ቡድናቸውን እየመሩም ሁለት መቶኛ የፕሪምየር ሊግ ጨዋታቸውን ያደርጋሉ። ማይክል አርቴታ ማንቸስተር ዩናይትድ መጥፎ አቋም ላይ ሆኖ ትልልቅ ጨዋታዎች ላይ ስለሚያንጸባርቅበትም ክስተት አውቃለሁ ብሏል። ይህ የክለቡ ታሪክ አንድ አካል ነው ያሏቸው ተጫዋቾች እና ያሏቸው አሰልጣኝ ይወስነዋል። የሪያል ሶሴዳዱን ጨዋታ ለተመለከተ በጥሩ ብቃት ሊያሸንፉ እንደሚችሉ ታያለ። የጨዋታውን ክብደት በመረዳት ለዛ ዝግጅት አድርገናል ያሉት ማይክል አርቴታ ዩናይትድ በየትኛውም ሰዓት ውስጥ ሆኖ ትልቅ ቡድኖች ላይ ግን ያለውን የማሸነፍ አቅም በደንብ እናቀዋለን ብለዋል። ዲያጎ ዳሎ 45 ታዲያም 50 ደቂቃ ቀድሜ ኦልድ ትራፎርድ ይገኛለው። ከደጋፊዎች ጋር ጊዜን ማሳለፍ እፈልጋለሁ ጊዜ እንዲኖረኝ ያደርጋለሁ ብለዋል በዚህ ጨዋታ ላይ ከጨዋታው በፊት መነጋገሪያነቱ የቀጠለው የቾዶ ኦቢን ጉዳይ ነው። ዩናይትድን የመረጠው በገንዘብ ምክንያት ነው ይላሉ አርሰናልያን። ማንቸስተር ዩናይትዶች ደግሞ የለም ገንዘብን ሳይሆን ፕሮጀክት አቀረብንለት፣ ያን እማራኪ ፕሮጀክት አይቶም ተቀላቀለን ይላሉ። ይህ ተጫዋች ክለቡን መልቀቁን ማይክል አርቴታም እንዳሳዘነው ገልጾ ነበረ። በእርግጥ ያለምንም ጥርጥር አርሰናሎች ተጫዋቾችን ለማቆየት ሞክረዋል፣ ሃይደን ኤቨንንም ጭምር ማይክል አርቴታን በጋዜጣዊ መግለጫ ያረጋገጡት ይሄንን ነበር። ሁለቱንም ለማቆየት ሞክረን አልተሳካም። እናም ማይክል አርቴታ ያሉት ነገር የዋናው ቡድን የመጫወት አቅም ሲኖራቸው ዋስትና ሰጣለው ብለዋል። የአርሰናል አብዛኞቹ ደጋፊዎች ግን የለም ለገንዘብ ነው የለቀቁን እያሉ ነው። ውዝግቡ እንደቀጠለ ነው። ለማንኛውም በጨዋታው ላይ የሚኖረው ተጽዕኖ ደግሞ ተጫዋቹ ውዝግቡን ወደ ሌላ አቅጣጫ ሊወስደው ይችላል ተብሎ ይጠበቃል። ዩናይትድ አጥቂዎችን ለማምጣት በተለይም በቅርብ ሳምንታት ውስጥ ስሙ ከሊያመ ከኢብስ ሽሽታ ሆኖ አጥቂ እንደዚሁም ዣን ፌሌፔ ማቴታ ጋር በስፋት እየተያዘ እንደሆነ ሰምተናል። ሁለቱም 40 ሚሊዮን ዩሮ የዝውውር ሂሳብ አላቸው። ሩበን አሞሪ ግን ከዝውውር ጋር በተያዘ ያነሷቸው ነጥቦች አሉ። አሞሪም ስለ ዝውውር ሲናገሩ ከማስፈረማቸው ተጫዋች ይልቅ ያሉን ታዳጊዎች ላይ ትኩረት እናደርጋለን ብለዋል። በስፖርቲንግ እንግዲህ በነበሩበት ሰዓት 2020 ከደረሰ በኋላ አሳቸው የዝውውር መስኮቱ 25 ተጫዋቾች ክለቡን እንዲለቁ አድርጓል። ከ25 ተጫዋቾች መሀል 8 ያህሉ በሽያጭ፣ 14 ያህሉ በውሰትና 3 ያሉ ደግሞ በነፃ ነው። ከስፖርቲንግ ሊዝበን እንዲለቁ አድርጎ የነበረው ሩበን አሞሪ የመጀመሪያው የስፖርቲንግ ሊዝበን ወር ላይ ማለት ነው። የሚያስገርመው ነገር ሩበን አሞሪ ስፖርቲንግ ሊዝበን ከመድረሱ በፊት ክለቡ ያስፈረማቸው አራት ልጆች አሞሪን በመጀመሪያው የዝውውር መስኮት አሰናብቷቸውም ነበረ። ሶስቱን በውሰት እንዲለቁ ሲያደርግ፣ አንዱን ሸጦታል። ይህን ያደረገው ለሲስተሙ ሲል እንደነበረ ይታወቃል። ማንቸስተር ዩናይትድን ቤት ተጀምሯል። ስራውም በጥር በርካታ ተጫዎች ይለቀዋል። በክረምት በርካቶችን ይለቃል ተብሎ ይጠበቃል። ትኩረት ማድረገው ታዳጊዎች ላይ ነው ብሏል። የተወሰኑ ተብሎ ይጠበቃል። በታዳጊዎቹም ዘርፍ ዩናይትድ በጣም አስደናቂ ጉዞ ላይ ይገኛል። በተለይም ያስፈረሙለት የዓመት በታች እንደቀጠለ ነው። በእንግሊዝ ፕሪሚየር 18 ዓመት ደርቢ ካውንቲንም ጤድል ቀጣይ ጨዋታውን የፕሪሚየር ሊጉ ከ18 ዓመት በታችም መሪ ሆነዋል። እነ ዳን አርመር፣ ጊብ ብሪያን፣ ጄምስ ስካለን ግብ ያስቆጠሩበት እነ ጂም ትዌኒ፣ ታይለር ፍሌቸር በአውሮፓ ሊግ የቡድኑ አካል የነበረው ተጫዋች አሲስት ያደረጉበት ጨዋታ ነበረና የዩናይትድ ከ18 ዓመት በታች ሩበን አሞሪም እንደተመለከቱትም ለዋናው ቡድን ተጫዋቾችን ማድረስ የሚችል ይመስላል። ይህንንም በዚህ ሳምንት አስመልክቷል። ምናልባት ከቀድሞ የዩናይትድ የአካዳሚ ተጫዋች ጆናታን ዴቪድ ጋር በተያዘ ዩናይትዶች ፍላጎት እንዳላቸው ይታወቅ ነበረ። አሁን እየወጡ ባሉ መረጃዎች መሰረት ተጫዋቹ በቀጣይ ወር ላይ ምርጫውን ያሳውቃል ተብሎ ይጠበቃል። በተለይ መቀላቀል የሚፈልጋቸውን ዩናይትድ፣ ቼልሲ፣ በርከት ያሉ ክለቦች ፈላጊዎቹ እንደሆኑ ይታወቃሉ። ምናልባት ግን የአውሮፓ ሻም ፒዮንስ ሊግ ተጫዋቹ ላይም እንግዲህ ማረፊያውን እንዲመርጥ ሊያደርገው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ውድ ቤተሰቦቻችን ለዚህ ሰዓት ከሀገር ቤት እስከ ባህር ማዶ የመራረጥንላችሁ ጥንቅሮች እነኚህ ናቸው። ከወደዳችሁን ላይክ አድርጉን። ዛሬ በነበሩ ጨዋታዎች ላይ ምልከታችሁን አጋሩን። እንዲሁ ቀጣይ መረጃ ከእኛ ሀገር ቤት ሰሞሆን ካሻችሁ ሰብስክራይብ አድርጋችሁ የደሎ ምልክቷን መጫን እንዳይረሳ። እኛ ዚጋ በቃን። መልካም ጊዜ